ሰላም ጤና ይስትልኝ ውድ የመንበር ቲዩብ ተከታታዮች፣ የዕለቱን ዜና ቀጥለን እናሰማለን። በምርጫ ቦርድ የተሰረዘው ህወሓት ህጋዊ ሰውነቱ እንዲመለስለት ጠየቀም። ላለፉት አራት ወራት በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱ ተሰርዞ የቆየው ህወሓት በፕሪቶሪያው ስምምነት መሠረት የፌዴራል መንግሥት የህጋዊ አካልነት ዕውቅናን እንዲመለስለት ጠየቀም። ህወሓት ጥያቄውን ያቀረበው ከሁሉም ወረዳዎች፣ ዞኖችና ከተሞች የተውጣጡ የኩናማና የኢሮብ ብሔረሰብ ተወካዮችን ጨምሮ 3067 የትግራይ ተወላጆችና የክልሉ ብሔራዊ ተቋማት እንዲሁም የትግራይ ሰራዊት አመራሮች የተሳተፉበት የትግራይ ህዝብ ብሔራዊ ኮንፈረንስም ማካሄዱን ጠቅሶ 13 ዋና ዋና ነጥቦች ባቀረበበት እሁድ መስከረም 25 ቀን 2018 ዓ ም ይፋ ባደረገው መግለጫ ነው። በመግለጫውም መደምደሚያዎች ውሳኔዎችና ጥሪዎች በሚል ርዕስ ስር ከተዘረዘሩት 13 ነጥቦች መካከል የፖለቲካ ልዩነትን በሰላም በፕሪቶሪያ ስምምነት መሠረት ስለመፍታት፣ በጦርነት የተፈናቀሉ ዜጎችን ወደ ቀያቸው ስለመመለስ፣ የትግራይን ስትራቴጂካዊ አቅም ወደ ተጨባጭነት ኃይል ስለመቀየር፣ የጦርነቱን ጊዜና ተከትሎ ያሉትን ዓመታት መገምገም፣ ተደራጅቶ ወደ ማገገም እና ወደ መልሶ ግንባታ ስለመመለስ እንዲሁም የህወሓትን ህጋዊ ሰውነት ስለማስመለስ የሚመለከቱ ጉዳዮች ይገኙበታል። የኮንፈረንሱ ተሳታፊዎች ካነሷቸው ሌሎችም ነጥቦች መካከል ከግንቦት አምስት ቀን 2017 ዓ ም ጀምሮ በምርጫ ቦርድ ጠቅላላ ጉባኤን አስመልክቶ ቀደም ሲል የተሰጠውን የማስተካከያ እርምጃዎችን ተግባራዊ ባለማድረጉ ህጋዊ ሰውነቱ የተሰረዘው ህወሓት ዝርዝር ነጥቦችን በማንሳት በህወሓትና በመንግሥት መካከል የተፈረመው የፕሪቶሪያው ስምምነት ሦስት ዓመት ሊያገባደር ጥቂት ጊዜ ብቻ ቀርተውታል። ሆኖም የስምምነቱ ዋነኛው እና መሠረታዊ ጉዳዮች አለመተግበራቸው ብቻ ሳይሆን ለተቃራኒው መንግሥት ዓለም አቀፉ ማኅበረሰብ በተገኘበት ስምምነቱን ዓለም አቀፉ ማኅበረሰብ በተገኘበት ስምምነቱን ለፈረመው ከ50 ዓመታት በላይ ላስቆጠረው ህወሓት እውቅና ነፍጎ እንደፈለገ በመሆን ስምምነቱን ደጋግሞ እየጣሰ ነው ብሏል። መግለጫው በተጨማሪም መንግሥት የፕሪቶሪያን ስምምነት ችላ ለማለት ህወሓትን ለማግለልና ለመሰረዝ የሚያደርገውን ማንኛውንም እርምጃ አጥብቀን እንቃወማለን። ህወሓት ከ50 ዓመታት በፊት ሕጋዊ እውቅና ያገኘው በወረቀት ሳይሆን በመላው ሕዝብ ሲሆን አሁንም ከትግራይ ሕዝብ ልብ ሊወገድ እንደማይችል በተግባር የተረጋገጠ ቢሆንም የህወሓት ሕጋዊ አካል እውቅና እንዲሰጠው እንጠይቃለን በማለት አክሏል። ከዚህ ባሻገር በኮንፈረንሱ ተሳታፊዎች የተዘጋጁ ነጥቦች ናቸው ተብሎ ከቀረቡ ጉዳዮች መካከል አንዱ የሰላም ጉዳይ ሲሆን ይህንኑ በማስመልከትም የተሳታፊዎች ፍላጎት መርህ ላይ የተመሰረተ መተማመንና ሰላም ብቻ ነው ብሏል። በትግራይ ህዝብና በኢትዮጵያ መንግስት መካከል ያለው የፖለቲካ ልዩነትና ችግር በፕሪቶሪያ ስምምነት መሰረት ይፈታል ብለን እናምናለን። ስለሆነም እኛ የትግራይ ህዝብ ብሔራዊ ኮንፈረንስ ተሳታፊዎች በሙሉ ሰላም ፈላጊዎች መሆናችንን ለዓለም አቀፉ ማህበረሰብ ያሳወቅንበት ዋናው ጉዳይና የደረስንበትን መደምደሚያ ከጦርነት ስጋት መትረፍ መሆኑን በይፋ እናሳውቃለን ሲልም አብራርቷል። በኢንዱስትሪ ሚኒስቴር አቶ መላኩ አለበል የተመራ የልዑካን ቡድን ድሬዳዋ ገብቷል። በሚኒስትሩ የተመራው የልዑካን ቡድን ድሬዳዋ ዓለም አቀፍ አየር ማረፊያ ሲደርስ የድሬዳዋ አስተዳደር ምክትል ከንቲባ እና የንግድ ኢንዱስትሪ እና ኢንቨስትመንት ቢሮ ኃላፊ አቶ ሃርቢ ቡህ የድሬዳዋ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈቲሃ አደንን ጨምሮ የአስተዳደሩ ከፍተኛ አመራሮች በመገኘት አቀባበል አድርጎላቸዋል። በሚኒስትሩ የሚመራው ልዑክ በቆይታው በድሬዳዋ አስተዳደር የንግድ ኢንዱስትሪ እና ኢንቨስትመንት ቢሮ የአዳዲስ አምራች ኢንዱስትሪዎች ምርቃትና ስራ ማስጀመሪያን ጨምሮ ይፋዊ የስራ ጉብኝት የሚያደርግ ይሆናል። በሌላ ዜና ከ82000 በላይ ተማሪዎች ወደ ከፍተኛ ትምህርት ተቋማት ይገባሉ ተባለም። በ2018 ዓ.ም የትምህርት ዘመን ዩኒቨርሲቲ መግቢያ ውጤት ያላመጡ ከ82000 በላይ ተፈታኞች በማካካሻ ወይም በሬሜዲያል መርሃ ግብር ወደ ዩኒቨርሲቲ እንደሚገቡ የትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴር የከፍተኛ ልማት ዘርፍ ሚኒስቴር ዴኤታ አቶ ኮራ ጡሽኔ በ2018 የትምህርት ዘመን 82838 ተፈታኞች የማካካሻ ትምህርት ለመውሰድ ወደ ከፍተኛ የትምህርት ተቋማት ይገባሉ ሲሉ ለሪፖርተር ጋዜጣ ተናግረዋል። በግልም ሆነ በመንግሥት ተቋማት ውስጥ የሪሜዲያል ፕሮግራም መከታተል የሚችሉት እንደተፈተኑት የትምህርት ዓይነት ብዛት 33 ከመቶ እና ከዚያም በላይ ያስመዘገቡ ተማሪዎች ናቸው ተብሏል። ወጪያቸው በመንግስት ተሸፍኖላቸው የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥብ የሚያሟሉ ብቻም ይሆናሉ ተብሏል። ትምህርት ሚኒስቴር ዘንድሮም የሪሜዲያል ፕሮግራም እንደሚኖር ነገር ግን ወደፊት የማስቀጠል ሐሳብ እንደሌለና ቀስ እያለ እንደሚቆምም ማሳወቁም ይታወሳል። ከሰሞኑ ቅዱስ ፓትርያርኩ እንደ ራሴ እንዲሾምላቸው በደብዳቤ ጥያቄ አቀረቡ በሚል የተለያዩ ማኅበራዊ ሚዲያዎች ላይ ሲዘዋወር ነበር። የብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት ዛሬ ባወጣው መግለጫ ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም ዓይነት የጤና እክል እንዳልገጠማቸው አሳውቋል። ልዩ ጽሕፈት ቤቱ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ እንደቆዩ በቅርቡም ተመሳሳይ ጉዞ አድርገው ጳግሜን 1 ቀን 2017 ዓ ም ወደ ሀገራቸው ኢትዮጵያ መመላሳቸውን አስታውሰዋል። የመስቀል ደመራ በዓልንም በመስቀል አደባባይ ተገኝተው በማክበር ለመላው ህዝበ ክርስቲያን አባታዊ ትምህርት ወንጌል ቃለ ምዕዳንና ቡራኬ እንዳስተላለፉም አስታውሰዋል። እንዲሁም ቤተ ክርስቲያኗ በየዕለቱ የምታከናውናቸው መንፈሳዊ፣ ማኅበራዊና ዓለም አቀፍ ተግባራትን በጽሕፈት ቤታቸው ሆነው በአባትነት እየመሩ በተሟላ ጤንነት ላይ እንደሚገኙ ገልጿል። ይሁን እንጂ ድብቅ አጀንዳ ይዘው ሐሰተኛ መረጃን በማዘራጀት መደበኛውን የቤተ ክርስቲያን ሐዋርያዊ ተልእኮ ማደናቀፍ ዓላማቸው ያደረጉ አካላት ለማህበራዊ ትስስር ገጾቻቸው ባጋሩት ፍጹም ከእውነት የራቀ መረጃ ውሉደ ክህነት እና በጎ ህሊና ያላቸው ምዕመናን በእጅጉ መጨነቃቸውን ለመገንዘብ ችለናል ብለዋል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራትም ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው፣ ከዚሁ ጋር በተያያዘም ያቀረቡት ጥያቄ የሌለ መሆኑንም እንገልጻለን ሲል ልዩ ጽሕፈት ቤቱ አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የጥላቻ ንግግር በግል ማህበራዊ ገጽ ላይ ሲለጥፍ የቆየው ግለሰብ በእስራት ተቀጣም። የኢሉባቦር ዞን ሁሩሙ ወረዳ ፍርድ ቤት በግል የማህበራዊ ሚዲያ ገጾች ላይ የኦርቶዶክስ ተዋሕዶ ሃይማኖትን በሚመለከት የጥላቻ ንግግርና የሐሰት መረጃዎችን ሲያሰራጭ በነበረ ግለሰብ ላይ የአንድ ዓመት ከስድስት ወር እስራት ወስኗል። የተከሳሹ የማኅበራዊ ሚዲያ ጥፋት ዝርዝር እንደሚከተለው ቀርቧል። ተከሳሹ ተስፋ ሚካኤል ወንድሙ ተኪሌ የተባለ ሲሆን በሁሩሙ ወረዳ 01 ቀበሌ ነዋሪ ነው። ተከሳሹ ዲያቆን ተስፋ ሚካኤል ዘክርስቶስ እና ተስፉ ጄኤስ በተሰኙ የፌስቡክ የግል ገጾቹ ላይ የተለያዩ የጥላቻ ድርጊቶችና ጽሑፎችን ሲያሰራጭ መቆየቱ በፍርድ ቤት ተረጋግጧል። በወረዳው የፀጥታ አካላት ክትትልና ቁጥጥር ስር የዋለው ተከሳሹ በፖሊስና በአቃቢ ሕግ የጋራ ምርመራ ተደርጎበታል። አቃቢ ሕግ ያቀረበው ክስም ተከሳሹ ድርጊቱን የፈጸመው በወቅቱ በሥራ ላይ በነበረው በ1996 የወጣው የወንጀል ሕግ አንቀጽ 32 በቅንፍ 1 በቅንፍ ኤ እና አዋጅ ቁጥር 1185 ህዝባር 2012 አንቀስ አንቀጽ አራትና ሰባት በቅንፍ አንድ ስር የተመለከቱትን የጥላቻ ንግግርና የሐሰተኛ መረጃ ስርጭት መከልከል የሚመለከቱ ድንጋጌዎችን በመተላለፍ መሆኑን አስረድተዋል። በዚህም መሠረት በሁሩሙ ወረዳ ፍርድ ቤት በቀረበው ክስ ችሎቱ የተከሳሹን የማኅበራዊ ሚዲያ ላይ የተፈጸሙ የጥላቻ ድርጊቶችን እና የሃይማኖት ስሞችን ማጥላላት መፈጸሙን ካረጋገጠ በኋላ በአንድ ዓመት ከስድስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። ውድ የመንበር ቲዩብ ተከታታዮች የዕለቱ ዜናዎች ይህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።